ሰላም ጠና ይስጥልና እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁ? ለነ ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰማው አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከሀገር ውስጥም ከውጪም ሰፋ ያሉ ዘገባዎችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። በተለይ ከዝውውር ጉዳዮች ጋር በተያያዘም የሚነሱ መረጃዎች አሉ። እነሱን ጉዳዮች ወደ እናንተ ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁን ይቆዩ። የ የአመቱ ምርጥ ወጣት ተጫዋች ማን ይሆናል? የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ የ2025 የአመቱ ምርጥ ተጫዋች ወጣት ተጫዋች ስድስት እጩዎችን ይፋ አድርገዋል። በዚህ መሰረትም አርሰናል እና ቦርንመስ ሁለት እጩዎችን ማስመረጥ የቻሉበትን አጋጣሚ የተመለከት ነው። ኢታን ንዋኔሪ እና እንዲሁ ደግሞ ሉዊስ ስኬሊ ከአርሰናል የተመረጡ ተጫዋቾች ናቸው። ሌሎቹ ደግሞ ሊያም ዴላፕ የኢፕስዊች ታውን ተጫዋች የነበረው አሁን ላይ እንግዲህ በቸልሲ ቤት ነው የሚገኘው። የቦርንመዙ ዲን ሆውችሰን አሁን በሪያል ማድሪድ ይገኛል። የቦርንመዙ ሜሎስ ኬርኬዝን በዚህ ዝርዝር ውስጥ አለ። ከዛ በተጨማሪ የአስተን ቪላ ሞርጋን ሮጀርስን በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው እንግዲህ እነዚህ ተጫዋቾች ናቸው አሁን ላይ በፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ የ2025 የአመቱ ምርጥ ወጣት ተጫዋች እጩዎች ሆነው እንደቀረቡ እየተገለጸ የሚገኘው በዚሁ የሊቨርፑል ጉዳዮችን እናንሳ ፌዴሪኮ ኪየዛ ሊቨርፑል ሊለቅ እንደሚችል የሚያሳዩ ሪፖርቶችን እየሰማን ነው ጣሊያናዊው የፊት መስመር ተጫዋች የሆነው ፌዴሪኮ ኪየዛ በዚህ ክረምት የዝውውር መስኮት ሊቨርፑል ሊለቅ እንደሚችል ይፋ ተደርጓል ተጫዋቹ በሊቨርፑል ያጣውን ተጨማሪ የጨዋታ ሰዓት ለማግኘትም አዲስ ክለብ ለመቀላቀል ማቀዱን ነው እየተዘገበ የሚገኘው። በጣሊያን ብሔራዊ ቡድን ያለውን ቦታ ለማስጠበቅም ጨዋታ ሰዓት እንደሚያስፈልገው የቡርኖ አሰልጣኝ ጊናሮ ጋቱሶ እንዲሁ ተናግረዋል። ፍሮድሪኮ ኪየዛ የጨዋታ ሰዓት ያስፈልገዋል። በራችን ለሱ ሁል ጊዜም ክፍት ነው፣ ነገር ግን ቋሚ እግር ኳስ እንዲጫወት እንፈልጋለን ሲሉ የብሔራዊ ቡድኑ አሰልጣኝ መናገራቸውን የሚያሳዩ ሪፖርቶች ደግሞ አሁን ላይ እየወጡ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ተጫዋቹ ምናልባት ወደ ቀድሞ ሊጉ ወይም ወደ ጣሊያን ወደ ሀገሩ ሊመለስ እንደሚችል የሚያሳዩ ሪፖርቶች እየወጡ ይገኛሉ እና በሀገሩ ምናልባት በናፖሊ ልንመለከተው የምንችልበት እድል እንዳለ የሚያሳዩ ዘገባዎች ደግሞ ሰሞኑን በስፋት እየተገለጹ ይገኛሉ። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል ላይ እንግዲህ ስለ አርሰናል ሀሳቦች ከሚሰጡ ሰዎች መካከል አንዱ የሆነው ከርትስ ይናገራል፣ አርቴታ ለምን ቤንጃሚን ሼስኮን እንደመረጠ ብሎ ይህንን ሀሳብ ነው ያነሳው። አርቴታ ቤንጃሚን ሼስኮን የመረጠው በካይ ሃቨርትስ ምክንያት እንደሆነ ይናገራል። ምክንያቱም ሁለቱም እያፈራረቀ መጠቀም ነው የሚፈልገው። ሚኬል አርቴታ ካይ ሃቨርትስን ብዙ ገንዘብ አውጥቶ ስለገዛው ተቀያሪ ማድረግ አይፈልግም። ቪክተር ዮከርሽ ቢመጣ ግን የቋሚነት ቦታውን አይለቅም። ካይ ሃቨርትስ በአጥቂ ቦታ ላይ የመጫወት እድልን አያገኝም። በዚህ ምክንያት አርቴታ ታዳጊውን ቤንጃሚን ሼስኮን እንደመረጠ እመለከታለሁ። ምክንያቱም ቪክተር ዮከርሽ ቢመጣ ካይ ሃቨርት በአጥቂ ቦታ ላይ ቦታውን ሊያጣ የሚችልበት እድል ሰፊ ነው። ነገር ግን ቤንጃሚን ሼስኮ ቢመጣ ግን እንግዲህ አንድ ላይ ሊጫወቱ የሚችሉበት እድል እንዳለ ጭምር የሚያሳዩ ሪፖርቶች ነው እየበጣም እንደሚገኝ ዘገባዎች እየጠቆሙ የሚገኙት። ቪክተር ዮከርሽ ለበራት የአንድሪያ ቤርታ የመጀመሪያ ምርጫ ሆኖ ቆይቷል። ቤንጃሚን ሼስኮ ላይም ፍላጎት አላቸው። ነገር ግን እሱ የቪክተር ዮከርሽ የተጠባባቂ እቅድ እንደሆነ ይገለጻል። ከክለቦቻቸው ጋር የተደረጉ ስምምነቶች አሁንም እንዳሉ ነው። ኒኮላ ሺር መረጃውን እያጋራም የሚገኘው የአርሰናልና የማንቸስተር ዩናይትድ ኢላማ የሆነው የ27 ዓመቱ ስዊድናዊ አጥቂ ቪክተር ዮከርሽ ስፖርቲንግ ሊዝበኖች እንግዲህ ትላንትና እንዲደራደሩ ወይም ደግሞ አንዳንድ ውይይቶችን እንዲያደርጉ ነገሮችን ለማጥራት ውይይትም ለማድረግ ተጫዋቹን ቢጠሩትም ነገር ግን ተጫዋቹ በግልጽ ውይይት ማድረግ እንደማይፈልግ ፈቃደኛ ባለመሆኑ ከፖርቱጋል ክለብ አስገድዶ ለመልቀቅም የስራ ማቆም አድማ ጭምር እንደሚያደርግ ጭምር ነው የዛተም የሚገኘውና ተጫዋቹና እንግዲህ ስፖርቲንግ ሊስበን ያላቸው እህል ውሃ አሁን ላይ እያበቃ እንደሆነ የሚያሳዩ ሪፖርቶች እየወጡ ይገኛሉ። ሚረር እንደዘገበው ከሆነ እንግዲህ አርሰናሎች ይህንን ተጫዋች ለማስፈረም ሙከራዎችን ሊያደርጉ ይችላሉ ተብሎ እንደሚታመን የተገለጸው በቀጣዩ ውድድር አመት ግን በፖርቱጋሉ ክለብ ስፖርቲንግ ሊዝበን ይህንን ተጫዋች የመመልከት ዕድላችን በጣም የተመናመነ ሊሆን እንደሚችል የሚያሳዩ ዘገባዎች ናቸው እየበጡ የሚገኙት። ቶማስ ፓርቴ ከአርሰናል ጋር እያደረገ ያለውን የኮንትራት ንግግር መቋረጡን የሚያሳዩ ሪፖርቶችን ፋብሪሲዮ ሮማኖ አውጥቷል። በአርሰናልና በቶማስ ፓርቴ መካከል በአዲስ ስምምነት ላይ የሚደረጉት ድርድር አሁን ላይ መቆሙን የሚያሳዩ ሪፖርቶች ናቸው የወጡት። እስካሁን ምንም ስምምነት የለም። እናም አሁን ላይ ደግሞ በመጪዎቹ ቀናት መንገዶች የሚለያዩበት ወሳኝ ቀናት ይሆናሉ። ቶማስ እንግዲህ እንደ ነጻ ወኪልም አርሰናልን ሊለቅ የሚችልበት እድል ሰፊ እንደሆነ ነው ፋብሪሲዮ ሮማኖ እያጋራም የሚገኘው አጥቂ የመስመር አጥቂ እንዲሁ ያላስፈረመው አርሰናል ቶማስ ፓርቴን ለመተካት ደግሞ ሌላ ስራ ይጨመርበታል ተብሎ ይታሰባል። በዚህ የዝውውር መስኮት ዋነኛ ኢላማቸው እንግዲህ ሌሎች ቦታዎችን ማጠናከር የአጥቂ ቦታን ማጠናከርና የመስመር አጥቂ ቦታን ማጠናከር እንደነበር ይታወሳል። ነገር ግን አሁን ላይ ቶማስ ፓርቴ ከዚህ ቡድን ጋር እንደማይቀጥል ከተረጋገጠ ደግሞ የእሱን ተተኪ ለማስፈረምም በገበያው ላይ ሌሎች አማራጮችን የግዴታ መመልከት ይኖርባቸዋልና ትኩረታቸውን የሚከፋፍል ስራ ሊሆን እንደሚችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ቶማስ ፓርቲን መተካት ቀላል አይደለም ተብሏል። የቶማስ ፓርቲ መቆየት ለክለቡ እጅግ አስፈላጊ ነበር፣ ጥሩ ብቃት ላይም ነበር፣ ልምድም አለው፣ ሊጉን ያውቀዋል። የእሱ መኖር ደግሞ ለማርቲን ዙበሜንዲ የመላመጃ ጊዜን የሚሰጥ ነበር። በተጨማሪም የቶማስ አይነት አማካይ ደግሞ ብዙ የለም። በዙበሜንዲ ደግሞ ይቀጥላሉ ወይስ ሌላ ተጫዋች ያመጣሉ? እንግዲህ እስካሁን ድረስ ይህ ነገር ባይታወቅም፣ ነገር ግን ሌሎች ተጫዋቾችን ሊመለከቱ እንደሚችሉ ይታመናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድን ደግሞ እንመልከት። ማንቸስተር ዩናይትዶች ግብ ጠባቂ ለማስፈረም በትልቁ እየተንቀሳቀሱ ይገኛሉ። ምንም እንኳን አንድሬ ኦናና በዚህ ክለብ ሊቀጥል የሚችልበት እድል ሰፊ እንደሆነ እየተገለጸ ቢሆንም ፋብሪትሲዮ ሮማኖ ግን አሁንም ማንቸስተር ዩናይትዶች በዝውውር መስኮቱ ላይ ግብ ጠባቂ ማስፈረም እድላቸው ሰፊ ነው ሲል ይገልጻል። ትላንትና መሻሹንና ዛሬ ደግሞ ከጠዋት ጀምሮ ሲሰሙ የነበሩ ዘገባዎች እንደሚያሳዩት ከሆነ ደግሞ ማንቸስተር ዩናይትዶች ምናልባት የአስተን ቪላውን አርጀንቲናዊ ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ሙከራዎችን ሊያደርግ እንደሚችል የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ኤሚሊያኖ ማርቲኔዝ እንግዲህ ቀድሞ የአርሰናል ተጫዋች እንደነበር ይታወሳል። አሁን ላይ ግን በአስተን ቪላ እጅግ አስደናቂ የውድድር አመታቶችን እያሳለፈ ነው። ከዛ በተጨማሪ ግን ለሀገሩ አርጀንቲና ብሔራዊ ቡድንም የዓለም ዋንጫን እንዲያሸንፉ ከዛ በተጨማሪ ደግሞ እንዲሁ የኮፓ አሜሪካ ሽልማቶችንም እንዲያሸንፉ ደግሞ ካደረጋቸው ሰዎች መካከል አንደኛው ነው። ና ይህ ወሳኝ ተጫዋች እንግዲህ አሁን ላይ እድሜው እየገፋ ቢሆንም ነገር ግን አገልግሎቱ ትልቅ እንደሆነ ይገለጻል። ና ማንቸስተር ዩናይትዶች ይህንን ግብ ጠባቂ ለማስፈረም ሙከራ ማድረጋቸው አይቀሬ እንደሆነ ነው ሪፖርቶች እያሳዩ የሚገኙት። ኤሚሊያኖ ማርቲኔዝ ከማንቸስተር ዩናይትድ ጋር ትልቅ ቅርበት ያለውን ታዋቂውን ወኪል ደግሞ ሆርጌ ሜንዴዝን አዲስ አዲሱ ወኪሉ አድርጎ መሾሙ ጭምር እየተነገረ እንዳለ ነው ፋብሪትሲዮ ሮማኖ የዘገበውና ምናልባት ይሄኛው ለማንቸስተር ዩናይትድ ዝውውር ፍንጭ የሰጠ ነው የሚሉ ዘገባዎች ደግሞ እየወጡ ይገኛሉ። ሌላኛው ከማንቸስተር ዩናይትድ ዝውውር ጋር በተያያዘ ደግሞ እየተነሳ የሚገኘው ደግሞ የብሪያን ምቤሞ ጉዳይ ነው። ብሪያኒም ቤሞን አሁንም እንግዲህ ለማስፈረም ማንቸስተር ዩናይትድ ሙከራቸውን አጠናክረው ቀጥለዋል። ማንቸስተር ዩናይትድ የብሪያኒም ቤሞን ኤምቤ ዝውውር ለመጨረስ እየተቃረቡ እንዳሉ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ከብሬንትፎርድ ጋር ሙሉ ስምምነት ላይ ለመድረስ ንግግሮችም ተጠናክረው እየሄዱ እንዳሉ እየተገለጸ ነው። ለብሪያኒም ቤሞ ሞን ምትክ እንዲሆን ብሬንትፎርዶች የሜትሱን ዊንገር እንግዲህ ቼኪ ሳባሊን ለማስፈረምም ስራዎችን አጠናክረው ቀጥለዋል። በቀጣይ ደግሞ የእንግዲህ ብሬንትፎርዶን ካሜሮናዊ ተጫዋች እንግዲህ ብሪያን ምቤሞ ኦልድ ትራፎርድ ይደርሳል ተብሎ የሚጠበቀው ሌላኛው ተጫዋች እንደሆነ ዘገባዎች እያሰፈሩ ነው። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ከትናንትናው ጨዋታ ጋር አያይዞ አሰልጣኝ ሻቪ አሎንዞ የተለያዩ ሀሳቦቹን አጋርተዋል። ቀላል ክለብ አይደለም፣ ትናንት የገጠም ነው ብለዋል ሻቪ አሎንዞ። የሎስ ብላንኮቹ አሰልጣኝ ሻቪ አሎንዞ ሪያል ማድሪድ ከአልሂላል ጋር አቻ መውጣቱ የሚያሳፍር አለመሆኑን ነው የገለጸው። ለአቻ ውጤት ይቅርታ አልጠይቅም ያለው ሻቪ አሎንሶ የተጫወተ ነው ከጠንካራ ቡድን ጋር ነው ቀላል አልነበረም ሲልም ጨምሮ የተናገረው። ቡድኑ ከእረፍት በኋላ ያሳየው ምላሽ ወድጀው አለው። ቪኒሲዮስ ጁኒየር በሙቀቱና በሜዳው ምክንያት ሆዱን ታሞ ነበር ብሏል አሎንሶ። ለጠባቂው ቲቦ ክርቶዋ በበኩሉ እንግዲህ የተጫወተ ነው በአንቾሎት ያጫወተ ነው በአራት ቀን የሚቀየር ነገር የለም ሲልም ጭምር ነው እንደተናገረው። ቪኒሲዮስ ጁኒየር በሙቀትና በስቴዲየሙ አለመመቻቸት ምክንያት ግን የጡንቻ አጋጥሞታል ። በእያንዳንዱ ጨዋታ ተጠቃሚ መሆን አለብን። እናም ደግሞ ማሻሻል የምንችለውን መማርም ይኖርብናል። እያንዳንዱ ጨዋታ ትምህርት ይሰጠናል። እንደምናየው ከሆነ በዓለም ዙሪያ ትልቅ ድጋፍ አግኝተናል። በዚህ ድጋፍም ደግሞ በጣም ደስተኞች ነን ብሏል አሰልጣኝ ሻቪ አሎንዞ በሁለተኛው አጋማሽ የነበረን ፐርፎርማንስ እጅጉን የተሻሻለ ነው። እናም ሁለተኛው አጋማሽ የተሻለ የኳስ ቁጥጥር ነበረን እናም ደግሞ ለወደፊቱ ምን እንግዲህ ከአንድ ነገር መገንባት መጀመር እንዳለብንም ይሰማኛል። ከዚህ ቡድን ጋር ብዙ ጊዜ አላጠፋሁም። በሁለተኛ አጋማሽ ላይ ተጫዋቾቼ ኳስ ላይ በይበልጥ ትዕግስት እንዲኖራቸውና መቻኮላቸውን እንዲያቆሙ ነግሬያቸዋለሁ። በሁለተኛ አጋማሽ በእርግጠኝነት የተሻለ ነበርን ሲል ሻቪ አሎንሶ ይናገራል። የመጀመሪያውን አጋማሽ አልወደድኩትም። በሁለተኛ አጋማሽ ከኳሊቲ ሚዛን በመጠበቅና በከፍተኛ ፍጥነት የተሻለ ነበረን። በመጀመሪያው አጋማሽ ከኳስ ጋርም ሆነ ከኳስ ውጪ ብዙ ነገር አተናል። አሁን ላይ በ እንግዲህ በኦፕራሲዮን ላይነን እናም ደግሞ እነዚህ ነገሮች ደግሞ ጊዜ ውስጥ ዳሉ ሲል ነው ሻቪ አሎንዞ የተናገረው። በጨዋታው ላይ የትሬንት አሌክዛንደር አርኖልድ እና የዲን ሀውችሰንን ተሳትፎ በተመለከተም ጥያቄ ቀርቦለት እንኳን ደሳላችሁ ላችሁ ወዳለው፣ ምክንያቱም ይህ ለእነሱ በጣም አስፈላጊ ቀን ነው። ሜዳ ላይ ባሳዩት ባህሪ በጣም ደስተኛ ኔ። በቀጣይ አስፈላጊ ተጫዋቾች ይሆናሉ፣ እናም ደግሞ ይህ ትልቅ የኳሊቲ አድቫንቴጅም ይሰጠናል ሲልም ጭምር ነው ሻቪ አሎንዞ እየተናገረ የሚገኘው። ክፍተቶቹን በማጥበብ የማጥቃት ችሎታን ማሳደግና ውጤት በሚዘገይበት ጊዜ ደግሞ የበለጠ ተጋጣሚን ጫና ውስጥ መክተት። በመጀመሪያው አጋማሽ የበለጠ ተጎርተናል። ሰበብ ባይሆንም ከባቢ አየሩ በጣም ሞቃታማ ነበር። አሴንሲዮ እንግዲህ አንቲባዮቲክ እየወሰደ ነበር ሲጫወት የነበረው እናም እሱን ቀይረን ማስወጣት ነበረብን። ቪኒሲዮስ ጁኒየር በበኩሉ ሰባኛው ደቂቃ ላይ የሆድ ቁርጠት ነበረበት። ሁለቱ ተጫዋቾች በጣም ተፈላጊ ነበሩ። እናም በሁለተኛው አጋማሽ አልኪላሎች ተዳክሞ ነበር እኛ ደግሞ በተቃራኒው በከፍተኛ ጥንካሬ ጨዋታችንን ጨርሰናል ብሏል ሻቪ አሎንዞ ስለ ቀጣዩ የፓቹ ከጨዋታ ተጠይቆ ነበር እነዚህ ውድድር ላይ የሚሳተፉ ቡድኖች በሙሉ ማለት ይቻላል አዳዲስ አሰልጣኞች ያሏቸው ናቸው ለምሳሌ ፓቹካን ብንመለከት እንደ ሀቪየር ሎዛኖ የመሰለ አሰልጣኝ ያለው ኮንቲኔንታል ዋንጫ ከሪያል ማድሪድ ጋር ሲጫወቱ የቡድኑ ደረጃ እኩል ነበር እንግዲህ ያን ያክል ከአልሂላል ጋር እኩል አድርገን አንመለከታቸውም። በዚህ ውድድር ላይ የምንገጥማቸው እያንዳንዱ ቡድኖች ደረጃቸው ግን ቀላል አይደለም ሲል ነው ሻቪ አሎንዞ እንዲሁ የተናገረው። በአራት ተከላካዮች ስለመጫወትም ሲናገር እኛ ከራኡልና ከዴን ሆችሰን ውጪ ዜ የመከላከያ አማራጭ እንግዲህ ተጫዋቾች የሉንም። ሹአሜኒ በሁለተኛ አጋማሽ ወደ ኋላ ስበን መሀል ተከላካይ ላይ አጫውተነዋል። እኔም ደግሞ ስራውን በድንቅ ሁኔታ እንግዲህ ተወጥቶታል። ለጊዜው ማድረግ የምንችለው ይህንን ብቻ ነው ሲልም ነው ሻቪ አሎንሶ የተናገረው። ስለ ሲሞኔ ኢንዛጊም ሲናገር ከኢንተር ሚላን ጋር በታላላቅ ስኬት እንዳደረገው በ3 የተከላካይ መስመር መጫወት ችሎታ ይኖረዋል በሚል ጥርጣሬ ነበርን። ስለ ብዙ ሁኔታዎች ተነጋግረናል። ነገር ግን ሜዳ ላይ ማን እንደሚያሸንፍ ሁላችንም እርግጠኞች አልነበርንም ብሏል። ከኳስ ጋር ያለን ሚዛናዊነትን ጠብቀን በሁለተኛው አጋማሽ የበለጠ ተረጋግተን፣ ከውስጥ ወደ ውጭ ደግሞ ብዙ እንቅስቃሴዎችን በማሳየት ወደ አልሂላል ግብ ክልልም ቀርበን ነበር። አሁንም በምናደርገው የማጥቃት እንቅስቃሴ ላይ የተሻለን ሆነን መገኘትን ይገባናል ሲልም ጭምር ነው ሻቪያሎንዝ የተናገረው። ስለ አዲሱ ፈራሚ ማስታንቱኖም እንዲሁ ሀሳቡን ሰጥቷል። ማስታን ቱኖ ሊሰለጥን የሚችለው ትልቅ ነገር እንዳለ ከፍተኛ ተስፋም አለን። እናም ደግሞ በነሐሴ ወር ቡድናችንን ይቀላቀላል ከዚያም ደግሞ የበበለጠ ደግሞ ጥሩ ነገሮችን ይሰጠናል፣ ሲልም የተናገረው ስለ ኬሊያን ኤምባፔም ሲናገር ባለፉት ሁለት ቀናት ውስጥ በመጥፎ ሁኔታ ላይ ነበር። እናም ደግሞ ከዚህ በኋላ መሻሻል ላይ መሆኑን እንገመግማለን ሲልም ነው ሻቪ አሎንዞ ሀሳቡን እየሰጠም የሚገኘው። ውድ ቤተሰቦቻችን፣ በመጨረሻም አጠራጠራሉ የዝውውር ጉዳዮችን እንንገራችሁ የሳዑዲ አረቢያ ክለቦች አልአህሊ፣ አልናስርና አልቃዲሺያ የ32 ዓመቱን የቶትናም ሆትስፐርስና ደቡብ ኮሪያዊ የፊት መስመር አጥቂ የሆነው ሶን ህዩንግ ሚን ላይ ፍላጎት ያሳዩ ሲሆን ሶስቱም ክለቦች ተጫዋቹን እንግዲህ ለእያንዳንዱ ዓመትም 34 ሚሊዮን ፓውንድም ለመክፈል ፍላጎት እንዳላቸው ጭምር እየተነገረ እንደሆነ እየተገለጸ ይገኛል። ተጫዋቹ ከቶትናም ጋር እንደሚለያ ይፋ ተደርጓል። በቀጣይ ደግሞ ይህንን እነዚህ የሳዑዲ ክለቦችን ሊቀላቀል የሚችልበት እድል እንዳለ ነው መረጃዎች እያሳዩም የሚገኙት ባየር ሚኒክ የ28 ዓመቱን የብራይተኑንና ጃፓናዊውን የክንፍ መስመር ተጫዋች ካውሩ ሚቶማና የ26 ዓመቱን የሊቨርፑል እንዲሁ ኔዘርላንዳዊውን አጥቂ ኮዲ ጋክፓውን እንዲሁ ደግሞ የስፔኑንና የአትሌቲክ ቤልባውን የክንፍ መስመር ተጫዋች ኒኮ ዊሊያምስንም ኢላማ አድርገው እየተንቀሳቀሱ ይገኛሉ። ነገር ግን ኒኮ ዊሊያምስ ወደ ባርሴሎና ለማምራት እጅጉን መቃረቡን የሚያሳዩ ሪፖርቶችን ዛሬ ሰምተናል። የ25 ዓመቱ የቦርን መዝ እና የእንግሊዝ የቀይ መስመር ተከላካይ የሆነው ማክስ አሮን የሬንጀርስ ኢላማ ሲሆን፣ ቼሪዎቹ ከውሰት ይልቅ ደግሞ ቋሚ ሽያጭን ይመርጣሉ ተብሎ እየተዘገበ ነው። ትራፕዞን ስፖር የ27 ዓመቱን የኢብስዊች ታውንና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተከላካይ አክሰል ቷዝሄምቤ ላይ ኢላማ አድርገዋል። ኤሲ ሚላን ከባየር ሌቨርኩዘንና ከስዊዘርላንዱ አማካይ ግራኒት ዣካ ተወካዮች ጋር ንግግሮችን እያደረጉ ነው። የ32 ዓመቱን ተጫዋች ለማስፈረም ኤሲ ሚላኖች እየተንቀሳቀሱ እንደሆነ ፉትቦል ኢታሊያ መረጃውን አጋርቷል። ናፖሊ የማንቸስተር ዩናይትዱንና የ25 ዓመቱን እንግሊዛዊ የክንፍ መስመር ተጫዋች ጄደን ሳንቾን በቼልሲ በውሰት ካሳለፈ በኋላ ለማስፈረም እየሞከሩ እንዳሉ ጂያን ሉካ ዲ ማርሲዮ መረጃውን አጋርተዋል። ኖቲንግሃም ፎረስት የ25 ዓመቱን የኮሎምቢያና የፓልሜራስ አማካይ ሪቻርድ ሪዮስን ይፈልጋሉ። ኮንትራቱ 85 ሚሊየን እንደሆነ ነው እየተገለጸ የሚገኘው። ሊድስ ዩናይትድና አስተን ቪላ ደግሞ የ21 ዓመቱን ስትራስቡርግና ሴኔጋላዊ አማካይ ሀቢብ ዲያራን ፍላጎት እንዳላቸው ስፖርትስ ሞል የተባለው የመረጃ ምንጭ ደግሞ እየገለጸ እንደሚገኝ ዘገባዎች አሳይተዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩኝ፣ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘው ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።